ከኢየሩሳሌም አጠገብ ባለው ቢታንያ በተባለው መንደር ማርያም እህቷ ማርታና ጌታ የሚወደው ወንድማቸው አላዛር ይኖሩ ነበር። ጌታን በቤታቸው እየተቀበሉ ያስተናግዱት ነበር። ጌታ ሆይ፣ እነሆ የምትወደው ታሟል፣ ሳይሞትብን ድረስ ብለው መልእክተኛ ላኩበት። ይሄ አላዛር ህመም የእግዚአብሔር ልጅ እርሱን አስነስቶ በጌትነት ይገለጥ ዘንድ ነው እንጂ ለሞት አይደለም ብሎ መልእክተኞቹን መለሳቸው። ጌታችን ኢየሱስ ክርስቶስ መታመሙን ሰምቶ ሁለት ቀን በነበረበት ስፍራው አለ። ለኢየሩሳሌም ዐስራ አምስት ምዕራፍ ያህል ቅርብ ወደ ነበረችው ወደ ቢታንያ መንደር መልእክቱ በደረሰው በአራተኛው ቀን ጌታችን ኢየሱስ ክርስቶስ መጣ። አላዛር ሞቶ ዘመዶቹና እህቶቹ አልቅሰው ገንዘው ቀብረውት ነበር። ማርታ የኢየሱስ ክርስቶስን የመምጣት ወሬ ስትሰማ ልትቀበለው ወጣች። ጌታ ሆይ አንተ በዚህ ኖረህ ቢሆን ወንድሜ ባልሞተ ነበር አለችው። ድውይ የሚፈውስ እንጂ ሙት የሚያስነሳል መሰላትም ነበር አንቺ አላመንሽም እንጂ ወንድምሽ ይነሳል አላት ኢየሱስ ክርስቶስ። አውቃለሁ በዕለተ ምጻት ሙታን በሚነሱበት ጊዜ እንዲነሳ አውቃለሁ አለችው። ጌታችን ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። ያጽናኗቸው ከእነርሱ ጋር በቤት የነበሩ ወዳጅ ዘመዶቻቸው ለቀስተኛው ሁሉ ተሰባሰበ። ማርታ ማርያምን ጠራቻት። ኢየሱስ ክርስቶስን ስታይ እንደ እህቷ እንደ ማርታ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ኢየሱስ ክርስቶስም ማርያም ስታለቅስ ከእርሷ ጋር ያሉት አይሁድ ሁሉ ሲያለቅሱ አይቶ ስለ አላዛር አለቀሰ። በመንፈሱ አዘነ፣ በራሱም ታወከ፣ እምባውን አፈሰሰ። ወዴት አኖራችሁት? አለ። ነገሩት። የሚከተሉትን አዘዛቸው። ድንጋዩን ከመቃብሩ ላይ አንሱት። አነሱት። የሞተው የአልዓዛር እህት ማርታ፣ ጌታ ሆይ አራተኛ ቀን ሆኖታልና አሁን ይሸታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አላት። ድንጋዩን አነሱት። አልዓዛር፣ አልዓዛር ብሎ ተጣራ። በመቃብር ያሉ ድምፁን የሚሰሙበት ቀን ይመጣል፣ ብሏልና በመቃብር ያለው አልዓዛር የጌታን ድምፅ ሰማ። እጆቹና እግሮቹ በመግነዝ እንደ ተገነዙ ፊቱን በጨርቅ እንደ ተጠመጠመ ነበር። እንደ ተገነዘ ከመቃብር ወጣ። ደቀ መዛሙርቱን የመፍታትና የማሰር ሥልጣን እንደ ተሰጣቸው ሲያመለክት ፍቱትና ይሂድ ተውት አላቸው። የሞትን ኃይል ሰብሮ የሞቱትን አስነሳ፣ የታመሙትን አዳናቸው፣ የእውራንን ዓይን አበራ! ይህን ሁሉ ያደረገ ጌታን ራሱን የእግዚአብሔር ልጅ አድርጓል፣ በሰንበት የታመሙትን አድኗል፣ ቤተ መቅደሳችንን አፍርሱት በሦስተኛው ቀን እሠራዋለሁ ብሏል ብለው ከሰሱት። ኀጢአት ያልሠራ ባንደበቱ ሐሰት ያልተናገረ እርሱን ከሰሱት። ሰው በሆነበት ወራት በፈቃዱ ተራበ፣ አሊ እንደመሆኑ የተራቡ ብዙ ህዝብን በጥቂት እንጀራ አጠገባቸው፣ ነገር ግን አይሁድ ከሰሱት። እንደ ተገዢ ራሱን መቱት፣ የሁሉ ገዢ እንደመሆኑ ከኀጢአት ቀንበር ነጻ አደረገን፣ ነገር ግን አይሁድ በሸንጓ ቁመው ከሰሱት። መከራን ተቀበለ ኀጢአትን ይቅር የሚል እርሱን ኀጠ አሉት። በመኳንንት ላይ የሚፈርደውን ፈረዱበት። ኀጢአትን ያጠፋ ዘንድ ስለ ሁላችንም ኀጢአት ተላልፎ ተሰጠ። አቤቱ ጌታ ሆይ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ ጠላትም ይረገጥ። ጌታ ሆይ ሳትደክም ሁሉን ትሸከማለህ። ሳታጎድል ለሁሉ ትመግባለህ። ዝም ሳትል ለሁሉ ታስባለህ። ነገር ግን አይሁድ ይህንን ሰው ሞት ይገባዋል ብለው ፈረዱብህ። ሳትተኛ ሁሉን የምትጠብቅ ሳትዘነጋ ሁሉን የምታስብ ሆይ አይሁድ በመስቀል ትሞት ዘንድ ፈረዱብህ። የጥበብ ነገር፣ የምክር ቃል፣ የረድኤት መዝገብ፣ የደስታ መኖሪያ ሆይ ስለ ሰው ልጆች ስትል ራስህን ቤዛ አደረግ። ቤተ ክርስቲያኑን በደሙ ነጻ ያወጣት ዘንድ ሕዝቡንም በመስቀሉ ያጸናቸው መሠዊያውንም ይሰራ ዘንድ የሰቀሉት አደባባይ ነው። በደሙ የተጻፈ በመስቀሉ የታተመ በሞቱ የከበረ አቤቱ አምላካችን ኢየሱስ ክርስቶስ ሆይ ቤተ ክርስቲያንህ ተማልዳሃለች ትሰግድልህም አለች ሙሽራህም ታከብረሃለች፣ ሕዝብህም ይገዙልሃል፣ ራስህን ሰጥታችኋልና። የአይሁድ መምህራን የካህናት አለቆች ከገዢው ከጲላጦስ ጋር ሊፈርዱበት በአደባባይ አቆሙት። እንደ ሌባ ይኋል ታሰሩት፣ ሊፈርዱበት በአደባባይ አቆሙት። የሕይወት ራስን የሾህ ዘውድ ደፉበት ብርሃንን እንደ ልብስ የሚያጎናጽፈውን ልብሱን ገፈው ቀይ ግምጃ ለበሱት። እንደ ልማዳቸው በፋሲካ በዓል ማንን ልፍታላችሁ? ኢየሱስ ወይስ በርባንን አላቸው። በርባን በርባን ይሻለናል አሉ። ኢየሱስን ሲላቸው ስቀለው፣ ስቀለው አሉት። ከወንበዴዎች ጋር ቆጠሩት። ወደ እንጨትም አውጥተው ምሕረት የሌለው ስቅለትን እንደ ሕጋቸው ሰቀሉት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ መጣጣና ከርቤን ጠጣ። ጎኑን በጦር ወጉት፣ ራሱን ዘንበል አደረገ። ተፈጸመ አለ፣ ነፍሱን ተወ። ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ፣ ምድር ተናወጠች፣ አለቶች ተሰነጣጠቁ፣ መቃብራት ተከፈቱ፣ ተኝተው ከነበሩት ከቅዱሳን ብዙ ስጋዎች ተነሱ። በእውነት የእግዚአብሔር ልጅ ነበር ብለው ብዙዎች ፈሩ። ከእንጨት አውርደው በመቃብር አኖሩት። ሞትን ድል አድርጎ እንደሚነሣ ፈርተው መቃብሩን እንዲያስጠብቅ ፈሪሳውያኑ ተሰባስበው ለጲላጦስ ነገሩት። መቃብሩን በድንጋይ አትመው በጭፍሮች አስጠበቁ። በሰንበት ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለ ወረደ ታላቅ መናወጥ ሆነ። መልአኩ መልኩ እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። ጠባቆችም እርሱን ከመፍራት የተነሣ ተናወጡ፣ እንደ ሞቱም ሆኑ። የእግዚአብሔር መልአክ ሴቶቹን አላቸው፣ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁ። እንደተናገረ ተናገረ ተነሥቶአል፣ በዚህ የለም ብሎ የትንሣኤውን የምሥራች ነገራቸው። ሐዋርያት በዝግ ቤት ተሰባስበው ስለ እርሱ ከሞት መነሳት ሲያወሩ ድንገት በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ ብሎ እጆቹንና እግሮቹን አሳያቸው። ከሙታን ተለይቶ ተነስቶአል። ሞት ሊይዘው አልቻለምና ሞትን አሸንፎ ተነስቶአል። ከትንሣኤው በኋላ አርባ ቀን አብሮአቸው እያስተማራቸው ቆየ። በአርባኛው ቀን በሙሴ ሕግና በነቢያት በመዝሙራት ስለ እርሱ የተጻፈውን መፈጸሙን ነገራቸው። መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። ክርስቶስ መከራን ይቀበላል፣ በሦስተኛው ቀን ከሙታን ይነሣል። በስሙም ንስሐና የኀጢአት ስርየትን ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰብካል ተብሎ ተጽፏል። እናንተም ለዚህ ምስክር ናችሁ። እነሆ አባቴ የሰጠውን ተስፋ እኔ ይልክላችኋለሁ። እናንተ ግን ከላይ ኀይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስከ ቢታንያ ያወጣቸው፣ እጆቹንም አንስቶ ባረካቸው፣ ወደ ሰማይ ዐረገ። አቤቱ በመንግሥትህ በመጣ ጊዜ አስበ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ፣ ዛሬም ዘወትርም በዘለዓለሙ አሜን።